እንደሳላችሁ፣ እንኳን ደሳላችሁ፣ እንኳን ለዚህ ያበቃችሁ አብርሽና ሮታ ማለት ነው። አብርሽማ ሙድ ሲይዝበት ከአሁኑ ጀመርክ። ልጁ ላይሳ አንተ። እኔማ በሳቅ ነው ውትት ያልኩት። አብርሽ ንግግሩ ማለት ነው። ይሄ ጩጭላል። የጥፍሩ መቆረጥ አለበት። ካካ ደረገ ነገር የለምኩ። ካሁኑ አቤት አቤት የዋኮኑ። አብርሽ ማርያምን ሊያሳየን ነበር እኮ ገና እንደተወለደና ለማንኛውም እንግዲህ በደስታ ማለት ነው። እውነት መሬት ውስጥ ስም ነው አየሁት እና በጣም ነው ደስ አለኝ። እውነትም እንኳን ደስ አላችሁ። እኔ አሁን ነው አየሁት ቪዲዮ። ለካ እኔ እየጠበኩ ነበር አፌን ከፍቼ ከመቼ እንደደረሰኝ አላቅም። እና ልክ ፍለጋ ሲል ተለቋል። ኦ ማይ ጋድ በጣም ነው ደስ አለኝ። ሩታ እንዴ ጭው እኮ ናለች። እኔ እናት ግን ማርያምን የወለደች የወለደች እኮ አትመስልም የሚያቀማመጥ እና ማንኛውም ይሄ እግዚአብሔር ስጦታ ነው የእውነት እና እንኳን ደስ አላችሁ ውዶች የተጨነቃችሁ በጣም ሲጨነቁ ነበር የግሬስ ፋሚሊ እውነት ለመናገር በጭንቀት ውስጥ ነበሩ እና እንኳን ደስ አላችሁ ሩትና ብርሽን በዚህ እንደዚህ በፈገግታ ስላየሁ እኔ በጣም ደስ ብሎኛል እንኳን ደስ አላችሁ ሁላችሁ ማለት ነው እንግዲህ ውሸት የምትሉ ይኸው እንግዲህ አቁፎ መጥተዋል መቼም ይሄ ውሸት ትላላችሁ ኤኒዌስ እኔ እውነት ለመናገር ለእናንተ ቃል የለኝም ለማንኛውም እንኳን ደስ አላችሁ ውዶቼ፣ ደስ ብሎኛል። እኔ በቃ ፈን ሳረግ ነበር የእነሱ ቪዲዮ፣ ሩታን በደስታ ስስቅ ነበረ፣ አብርሽን በደስታ በቃ ልጁን አቀፈ። ደስማ በጣም ነው ደስ ያለኝ። በቃ እኔ አብርሽ ነው ሲያስቀኝ የነበረ እና ልፋቴ ከንቱ አልቀረም ሲል ነበር ጋይ ገባችሁ? ግን ልፋቱ ግን ልፋቴ ከቷል አልቀረብሩትም ደግሞ ደስ ብሎ ስስም ነበረ። እውነት እግዚአብሔር ወደ ፊታችሁ ይመልሳችሁ፣ ወደ ባለፈው ማለት ነው ወደ ነበራችሁበት ፍቅር ይመልሳችሁ። ይሄ ልጅ ታሪክ ይሰራል ብዬ አስባለሁ። ማላችሁ ካሁኑ ፍቅር ፍቅር አለ እንግዲህ። ይሄ ልጅ ታሪካችሁን እንደሚቀየር ተስፋ አደርጋለሁ። አንድ ላይ ሆናችሁ ልጃችሁን እንደምታሳድጉ ተስፋ አደርጋለሁ። ከጭቅጭቅ ከንዝንዝ እንግዲህ አንድ ላይ እንደምትኖሩ ምኞቴ ነው። ጋይስ መቼም አይከለከልም አይደለን። እና አብርሽ እንዴት ደስ እንዳለ በቃ በደስታ ለቀሰ ማለት ይቻላል እኮ ጋይስ፣ እንኳን ደስ አላችሁ። ኤኒዌይስ የሰው ደስታ የሚያስደስታችሁ፣ የሰው ክፋት የምትመኙ ደግሞ እንግዲህ እዛው እዛው እዛው እዛው ያየው ነው የምሰራው እኔ እዛው እኔ የለብኝም። እንኳን ደስ አላችሁ አብርሽ እና ሩታ እንኳን ለዚህ አበቃችሁ።